ብሌንና አቤልን አስታወሳችሁ። ባለጀበናዋ ብሌን ተናፍቃችሁ ነበር፣ በጣም ጠፍታችሁብን ነበር። ተመስገን ተመልሳችኋል፣ ክፍል ሁለትን ይዛችሁ ደስ በሚል ሁኔታ። እንግዲህ በባለፈው ባለፈ ክፍል ላይ ብሌን የአቤልን ፍቅር መቼሁን የምትቀበለው እያልን ስንጠብቅ እንደምንም ሰዓቱ ደረሰና ፍቅሩን ተቀበለችው። አቤልም በጣም ደስ ብሎት ነበር። ሚቀጥሎ በምን ይመጡ ይሁን ብለን እየጠበቅ ናቸው። በጣም ዘገይተው ነበረ። አሁን ግን ደስ በሚል ሁኔታ ነው። ብሌንም ፍቅሩን ተቀብላ አብራ ሆና፣ ቲናዬም በጣም ደስ ብሏት ከአባቷ ጋር እየኖረች አቤል ግን እንግዲህ ምን እንደሆነ ባይታወቅም አቤል አልጋ ላይ ነው ታሞ ተኝተዋል። ነገር ግን ደና ነው እንቀሳቀሳል። በቅርቡ ደግሞ ከአልጋ ተነስተው እንደሚወርድ እና እንደምራመድ እርግጠኛ ነኝ። ነገር ግን አቤል እንግዲህ ክፉ እህት አለችው። አቤል ብዙ ጊዜ ያው ክፉ ሰዎች በዙሪያው አሉ ከዚህ በፊት የነበረችው አቤል እንደዚህ ስታሰቃኝ ነበር። አሁን ግን የገዛ እህቱ አቤልን እኔ ግን እህት ሆነች ብዬ አላስብም። ምክንያቱም እህቱ ብትሆን እህቱ ብትሆን ኑሮ አቤል በተኛበት በታመመበት በመርዝ ለመግደል አትፈልግም ነበር። እህቴ ናት ብሎ ያስተዋወቀን እንግዲህ አቤል እንዲሞትና አቤል መርዝ እንድበላ ትፈልጋለች። እንዲሁም ከሷ ጀርባ ሆኖ የሚከታተላቸው አንድ ሰው አለ። ብሌን በመንገዷ ስትራመድ እየተከታተላት ነበር። ነገር ግን ማን እንደሆነ ብሌንም አታውቀውም። ለአቤልም ብትነግሮ አቤልም አላወቀው። ቲናንም መንገድ ላይ ጠብቁ ቾኮሌት ገዝተው ይሰጣታል። እኔ አልቀበልም ብትሎ አቤልን እና ብሌንን አቃቸዋለሁ እነሱንም ስለማቃቸው ነው ብሎ ያታልላታል። ይመስለኛል እህትየው አቤል ላይ ክፉ ነገር እንድታደርግ የሚገፋፋት ሰው ነው። ምናልባት የአቤል ንብረት ወይም ደግሞ የቤተሰቦቹ ሀብታሞች ናቸው ከበፊቱ። ምናልባት ያንን ንብረት ለማግኘት ወይም ደግሞ የሆነ የተደበቀ ነገር ይኖራል ይመስለኛል ምክንያቱም መረጃዎቹን አጠፋፋለው ስትል ሰምቻት አለሁ ሉሲ አሏት የአቤል እህት ስም ማለት ነው ሉሲ እንግዲህ አቤል በምታገኘው መንገድ ሁሉ አቤልን ለመጉዳትና አቤልን ለማጥፋት ነው የምትፈልገው ነገር ግን ጁስ ተገዝተው መጥተው አቤል እንዲጠጣና የሆነ ነገር እንደሆነ ፈልጋ ጁስ ውስጥ መረዛው ነበር። ያንን ጁስ አቤል አጋጣሚ ወጥቶ ስለነበረ ቲና ናት የጠጣችው። ጁስ መጥተዋል ጠጪ ብሎ አቤል እሷን አጠጥታ እንግዲህ ታመመችው። አስባችሁታል። አቤል ታማሚ ነው በዛ በሂማሙ ላይ እሱን ብጠጣ በጣም ይታመም ነበር። ስለዚህ ወንድሙ ላይ የፈለገ ነገር ቢኖር የራሳቸው የገዛ ወንድማችሁ ላይ ክፉ ነገርን አታስቡ። ስለዚህ እውነት እህት ሆነች ወይ ያጣይቃል። ሞቅ ደመቅ ያለ ነው ግን በዚህ ክፍል ላይ በጣም በቃ ተከታተላችሁ እንድታዩ ነው የሚያነቃው ማለት ነው። ስለዚህ ሉሲን ብከታተሏትና ሉሲን እግር እግሯን ብከታተሏት፣ ምክንያቱም በስልክም እየደወለች እየተደወለላት፣ ምን ማድረግ እንዳለባት እንዴት ማጥፋት እንዳለባት እየተነገራት ነው ቀን በቀን መጨረሻ ላይ ግን ጆሲ ጆ እሷ ስልክ ስታወራ ቆሞ እያዳመጣት ነበር። ሁሉን ነገር እሷ የምታወራውን ደርሶባታል። ምናልባት እህቱ ስለሆነች አቤልም አላምንህም፣ እሷ ይህን አታደርግም ብሎ ሊከራከረው ይችላል። ነገር ግን ጆ ደርሶባታል። የሚቀጥለው ላይ ምን ይሆን ለምን እንደዚህ እንደምታደርግ ታምን ይሆን ወይስ ትክደዋለች? ምክንያቱም ጁሱን የመረዘው ወይም ደግሞ ጁሱ እንደምትመለከቱት እንዴት እንዳደገም እዚህጋ ጋር ማየት ትችላላችሁ። ሰዓቱ በሱ ላይ በአንዴ ነው ከፍ ያለው ይሄን ሲስተም መጠቀም ከጀመርኩት በኋላ ሰላም! እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች ሁሉ ሰላም ነው። እንኳን ወደ ኢትዮ ኮምፒውተር ስኩል የዩትዩብ ቻናል በሰላም መጣችሁ እያለን ለቻናላችን አዲስ ከሆናችሁ ቻናላችን የተለያዩ የቴክኖሎጂ ቪዲዮዎች የሚለቀቁበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ላይክ በማድረግ ከጎኗ ያለችው አንድ ደግሞ የደውል ምልክት በመንካት አዳዲስ ቪዲዮዎች ስንለቅ ወደ እናንተ ይደርሳችኋል ማለት ነው። ቪዲዮውን ላይክ አድርጋችሁ ጀምሩት። እንደምትወዱት በጣም እርግጠኛ ነኝ። ዛሬ ማሳያችሁ ማንም ያልተጠቀምበትን እና እኔ ደግሞ ጥቅሜ ያየሁበትን አንድ ሺህ ሰብስክራይበርና አራት ሺህ ሰዓት የምትሞሉበትን መንገድ አሳያችኋለሁ ማለት ነው። ይሄ መንገድ ማሳያችሁ ቀለል ባለ መንገድ ነው። ቀላል ነው የምታደርጉት ነገር። ሌላ ምንም አዲስ የምንፈጥረው ነገር የለም። የመጀመሪያ አን